ግብር ለአንድ ሀገር ሁለንተናዊ እድገት መሰረታዊና አስፈላጊ ነገር ነው። ዜጎች ከግለሰቦችም ይሆን ከተቋማት በሚሰበሰብ ግብር የህዝብ አገልግሎቶችን ማለትም የጤና አገልግሎት፣ የትምህርት፣ የመንገድና የትራንስፖርት፣ የደህንነትና ሌሎች አገልግሎቶችን በበቂ ሁኔታ እንዲያገኙ ትልቅ አስተዋጽኦ ያደርጋል። በኢትዮጵያም ይህንን ታሳቢ በማድረግ ዓመታዊ ዕቅዶችን በማስቀመጥ ገቢ ይሰበሰባል። ይህንን ገቢ የመሰብሰብ ስራ ከሚሰሩ ቅርንጫፍ ጽሕፈት ቤቶች አንዱ ደግሞ የአዳማ ገቢዎች ቅርንጫፍ ጽሕፈት ቤት ተጠቃሹ ነው። በቅርንጫፍ ጽሕፈት ቤቱ በተደጋጋሚ የታማኝ ግብር ከፋይነትን ሽልማት እያገኙ ከመጡ ግብር ከፋዮች መካከል ደግሞ አንዱ በላይ አብ ኬብል ነው። ድርጅቱ እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የተመሰረተ ሲሆን የኤሌክትሪክ ገመዶችና ኬብሎችን በመላው ሀገሪቱ እያቀረበ የሚገኝ ድርጅት ነው። እንግዲህ ድርጅታችን በላይአብ ኬብል በላይ አባታችን ነው። ስለዚህ ሀሳ ህልማችን የአባታችንን ስም ሀገራችን ላይ በእግዚአብሔር ኃይል ከፍ አድርጎ ማስጠራት ነው። ችግርን ለማስወገድ መስራት ቅድሚያ ትኩረታችን ነው። ይህ ማለት ደግሞ ሀገርን ለማሳደግ ግብር መክፈል ወሳኝ ነው። ስለዚህ ማንኛውም የምንሰራው ስራ ኢትዮጵያ ውስጥ ህግና ስርዓትን በጠበቀ መልኩ እንድንሰራ አፈጣጠራችን እና የአባታችን አደራ ያስገድደናል። የእኛም እምነት ደግሞ በዚሁ ስለሆነ ህግና ስርዓትን በምንችለው የመጨረሻ ጥንቃቄ በሀገራችን ላይ እየሰራን ስራውን መስራትና ግብር መክፈል ብቻ ሳይሆን ድህነት ከሀገራችን እንዲጠፋ የምንችለውን አስተዋጽኦ በሀገራችን ላይ ማድረግ አላማና ህልማችን ስለሆነ የገቢዎች ሚኒስቴር አዳማ ቅርንጫፍ ስብብ ቤት የ2016 ዓ ም የተካሄዱ የህግ ማስከበር ሥራዎችና የ2017 አጋማሽ የታክስ ህግ ተገዥነትን አስመልክቶ ባቀረበው ሰነድ ግብር ከፋዮች፣ ግብር ሰብሳቢው አካልና ሌሎች ባለድርሻ አካላት የሚያነሷቸውን ችግሮች በመቅረፍ የገቢ አሰባሰቡን ሂደት የበለጠ ውጤታማ ለማድረግ በማሰብ የተካሄደ ነው። በመድረኩ እውቅና ካገኙ ተሳትፎ የነበራቸው የበላይ አበኪምል ዋና ስራ አስፈጻሚ አቶ ወንደሰን በላይ ሰነድ ላይ ያየናቸው። ብዙ ጠቃሚ ነገሮች ቢያንስ የገቢ ሰብሳቢው መስሪያ ቤት የተለያዩ በሂደት የሚፈቱና አሁንም ደግሞ ጥረት እያተደረገባቸው ያሉ ያጋጠሙ ችግሮችን የሚያሳይ ሰነድ ነው ያቀረቡ። የደረሰኝ ህትመትን ማንሳት ይቻላል። ሰዎች ለግብር መክፈል ያላቸው ግንዛቤ ማነስ ላይ የሚሰጥ የማንቃት ስራ ላይ ሊሆን ይችላል። የዝግጁነት ነገር ላይ ያለ ችግር ሊሆናል። የተለያዩ ችግሮች እንዳሉና ችግሮቹ ግን ባጠረ ጊዜ በሂደት እንዲፈቱ የሚመለከታቸው አካላት ግንዛቤ እንዲኖራቸው እንደዚህ የተወሰነ ጊዜ እየተገናኙ በችግሮቹ ላይ መነጋገር አንደኛ አፈጻጸም ላይ የሚፈጠሩትን ችግሮች አንዳንዶቹ በአቅም ማነስ፣ አንዳንዶቹ ደግሞ የራሳቸው ምክንያት ኖሯቸው ትክክል አይደለም የምንለው ነገር ግን ከእርምጃውን ከወሰደው ክፍል ጋር ውይይት ሲደረግ ትክክል የሚሆንበትንና ትምህርት የሚገኝበትን አጋጣሚ የፈጠረ ጉባኤ ስለሆነ የተካሄደው አስፈላጊና መቀጠል ያለበት ነው ብዬ አምናለሁ። ቅርንጫፍ ጽፍ ቤቱ ከአጋርና ባለድርሻ አካላት ጋር በቅንጅት በመስራት በፌደራልና እና ክልል ገቢ ሰብሳቢ አካላት ወጥ አሰራር እንዲኖርና በሕግ ተገዥነት ጉዳይ ያሉትን ክፍተቶች ለመለየትና እርምጃ ለመውሰድ ዋናው ዓላማው አድርጎ እየተካሄደ ነው መድረኩ። በዚህ በግብይት ወቅት በስፋት የታዩ ጉዳዮች የደረሰኝ ያለመስጠት ችግሮች በስፋት እንዳሉ አይተናል። እንዲሁም ደግሞ ከዛ ባሻገር ሐሰተኛ ደረሰኞችን በማተም በማሰራጨት እንዲሁም በመጠቀም የተጠኑ ስራዎች የመጡ ውጤቶች ምንድን ናቸው የሚለውን ነገር በስፋት ይሄ ስራ ላይ ኢንቮልቭ ያደረጉ ወይንም የተሳተፉ የፍትህ አካላቶች እንደ ፖሊስ አቃቤ ሕግ እንዲሁም ፍርድ ቤቶች የተሳተፉበት ሁኔታ ነው ያለው ማለት ነው። ከዚህ አግባብ ስናየው የትብብሩ ማዕቀፍ ከአመት ወደ አመት በጥሩ ሁኔታ እየተሻሻለ የመጣበት አግባብ ነው ያየነው ማለት ነው። የግብር ከፋዩን የታክስ እውቀት ማሳደግ እንዲሁም ደግሞ የግብር ከፋው የሂሳብ አያያዝ ዘዴያቸውን በትክክል በተገቢው መንገድ ነው ወይ እየያዙ ነው የሚለውን በመለየትና ስጋትን መሰረት ያደረገ ኦዲትን በማድረግ እንዲሁም ደግሞ ሕገ ወጦች ላይ በስውር ኢንተለጀንስ ክትትል በማድረግ ሕገ ወጥ በሆኑት ነጋዴዎች ላይ ኦፕሬሽን በመስራትና ሕገ ወጦችን በቁጥጥር ስር በመዋል የተለያዩ ስራዎችን እየሰራ ይገኛል። እንግዲህ ይሄንንም ስራ ሲሰራ ያው ከአጋርና ባለድርሻ አካላት ከፍትህ ቢሮ ከፖሊሶች ጋር በጋራ በመሆን ነው እንዲሁም ደግሞ የተለያዩ ሀሰተኛ ሰነዶችን የሚያትሙ ማተሚያ ቤቶች ላይ የተለያዩ ኦፕሬሽኖችን በመስራት ለሀገር ደህንነት ስጋት የሚሆኑ ሰነዶችን የሚያትሙ የብር ኖቶችን እንዲሁም የተለያዩ የመንግስት መስሪያ ቤቶች ቲተሮችን ክብ ማህተሞችን የትምህርት ማስረጃዎችን እንዲሁም ደግሞ የፌዴራልና የመከላከያ ሰራዊት መታወቂያዎችን ሲያትሙ የነበሩትን እንዲሁም ሀሰተኛ ደረሰኞችን ሲያትሙ የነበሩትን በህግ ቁጥጥር ስር በማዋል የታክስ ህግ ተገዥነቱን ለማረጋገጥ እንግዲህ ስራዎችን የዘርፈ ብዙ ስራዎችን ሰርቷል ማለት እንችላለን። የግብር ከፋዮቹና የሂሳብ አዋቂዎቹ ጋር በተደረገው ውይይት ችግር ያለባቸውን የህግ ክፍተቶች መለየት መፍትሄ ያልተሰጣቸውን አሰራሮችን ማሳወቅና የተጠናከረ የህግ ተገዥነት እንዲኖር ለማድረግ በማሰብ የተካሄደ ነው። የታክስ ህግ ተገዥነት መገለጫዎች የሆኑትን በግብር ስርዓቱ መታቀፍ፣ ትክክለኛ መረጃን ለግብር ሰብሳቢው መስሪያ ቤት ማሳወቅ፣ ሰነዶችን በአግባቡ መያዝ በወቅቱ ግብር ማሳወቅና መክፈል ተጠቃሽ ናቸው። ግብር ከፋዩ እነዚህን ነገሮች ተግባራዊ እንዳያደርጉ የሚያደርጓቸው ደግሞ በርካታ ምክንያቶች አሉ። የታክስ ህግ ተገዥነቱን ዝቅተኛ የሚያደርጉት የመጀመሪያው የታክስ ሞራል ማነስ ነው። እንግዲህ ይሄ ሞራል የሰዎች አመለካከት ያው በጊዜ ሂደት የሚገነባ ቢሆንም ዋነኛው ሞራል ማነስ ነው። ሁለተኛው ደግሞ የታክስ ህጉን በበቂ ሁኔታ አለማወቅ ነው። ያው የታክስ ህግን፣ አሰራር ደንቡን ያለማወቅ ደግሞ የገቢዎች ሚኒስቴር የራሱ የሆነ የታክስ ከፋዮች ትምህርት የስራ ክፍልን በማደራጀት ለግብር ከፋዮቹ በተለያየ ጊዜ ስልጠና እየሰጠ እየገነባ ያለበት ሁኔታዎች አሉ። የሌሎች ተጽዕኖ፣ እኛ ሀገር ላይ እንግዲህ ሰዎች ግብርን ሲሰርቁ ቢዝነስ ሰራ ብሎ እስከ ማሰብ ድረስ የመድረስ ሁኔታዎች ይታያሉ እና ይሄ የሰዎች የአመለካከት ችግር መሆኑ የሚከፈለው የሚሰበሰበው ግብር ለእኔ ነው ነገ ተመልሶ መንግስት ለማህበራዊና ኢኮኖሚ አገልግሎቶች መሬትን፣ መንገድን፣ ሆስፒታልን፣ ትምህርት ቤትን ነው የሚሰራው የሚለውን እሳቤ ያለ ማወቅ እና ያለ መረዳት ችግሮች ናቸው የሚታዩት። በሰነዱ በተለይም በግብር አሰባሰብ ሂደቱ በሙሉ አቅም ወደ ታክስ ሕግ ማስከበር ያለመግባት፣ በፌዴራልና ክልል ገቢዎች የታክስ ሕግ አፈጻጸም ወጥነት አለመኖር፣ ለክልል ታክስ ከፋዮች የሚሰጡ ትምህርቶች አናሳ መሆን፣ ግብር ከፋዮች ግዢና ሽያጭ ማስተዳደር ላይ የሚኖሩ ክፍተቶች መኖር የመሳሰሉት በችግርነት የተነሱ ናቸው። ክልልና ፌዴራል ላይ ያለው የታክስ አሰባሰብ አረዳድ የአዋጁን መመሪያውን የመረዳት እና ተግባራዊ የማድረግ እንትን ክፍተቶች አሉ እና ያንን ተቀራርቦ ተነጋግሮ መፍትሄ ቢፈልግ ለምሳሌ ፌዴራል ላይ የራስን ታክስ ስሌት አስልቶ ሕጋዊ በሆነ መንገድ የሂሳብ መዝገብ ይዞ ታክስን በአግባቡ የመክፈል አይነት እንትን ያለው ምንከፍለውም እንደዛ ነው። በዛ አግባቡ ክልል ላይ አብዛኛው ግብር ከፋይ በአሰስመንት በግምት አይነት ነገር ግብር እየከፈለ ነው። ስለዚህ በግምት ግብር እየከፈለ ስለሆነ አብዛኛው ግብር ከፋይ ምን አይነት ነገር አመጡ ደረሰኞቻቸውን ወይም ገቢዎቻቸውን በአግባቡ አያሳውቁም። ሲስተም ላይ ሲስተም ላይ አያሳውቁም። ስለዚህ ለምን በግምት መከፈል ከሆነ ለምን ሲስተም ላይ ገቢን አሳውቃለሁ የሚል አይነት ግንዛቤም ይመጣል ግብር ከፋዩ ጋር እና ስለዚህ ወጥነት ያለው አሰራር በክልልና በፌዴራል መንግስት በኩል ያለው አሰራር ማስተካከል ተገቢ ነው ብዬ አምናለሁ። እቃ በምንገዛበት ሰዓት ላይ አንዳንድ እቃዎች ደርሰኝ የለንም፣ ማሽን ተበላሽተዋል፣ ወይም ደግሞ ሰዓት አልፏል የሚሉ ነገሮች ያጋጥመናል። ያንን ደግሞ ምንድነው በስራችን ላይ ብዙ ነገሮች እንቅፋት ያጋጥማል። አገልግሎት እየሰጠህ እዚህ ጋር ደግሞ ደርሰኝ ባለማግኘት፣ አንዳንድ እቃዎችን ደግሞ በጊዜው ገዝተ ባለማስገባት ከእንግዶች የሚመጣ ቅሬታዎች ያጋጥመናል። አንዳንድ ጊዜ ይሄ ምንድነው እውቀቱ ባለመኖራቸው አንዳንድ ድርጅቶችም ሆነ ሰራተኞች ያው ታክስን በአግባቡ ባላለመክፈት ሲሉ ወይም ደግሞ ገቢ እንዳይበዛባቸው በማለት ብዙ ሰበቦችን ያቀርባሉ። ከደረሰኝ ስወራ ጋር ይሄ በብዙ መንገዱ እኛ እነሱንም ራሱ ከኛ የሚጠበቅበትን በማስረዳት ሕጋዊ ሆኖ ሕገወጥ መስራት ማለት ከፍተኛ ወንጀል እንደሚያመጣባቸው ግን ሕጋዊ ሆኖ በአግባቡ ደግሞ እቃ እየሸጡ ደርሰ ይመስጣሉ ደግሞ በሲስተም ውስጥ ማለፍ ደግሞ ብዙ ጥቅሞች እንዳሉት፣ አንደኛ በግምት የሚጣለብ ታክስ እንደሌለ ህግና ህግን ደግሞ ዶክመንት ይዘ ደግሞ ስታወራረድ፣ ኮስትን በኮስት ኤክስፔንስን በኤክስፔንስ ይዘ ወጪን በወጪ ስታደርገው ቢያንስ መብትህን ትጠይቃለ፣ ግዴታንም ትወጣለ። ይህን በማስተማራችን ለነሱም ለእኛም ጥቅም እያስገኘ ነ 50 ፐርሰንት የሚሆነውን ግብር የተሰበሰበው ለ ከፕሮፊት ታክስ የሚሰበሰበውን ወይም ከትርፍ ግብር የሚሰበሰበውን ታክስ ለክልሎች ሼር ያደርጋሉ። ሼር የሚያደርጉ ከሆነ ስለዚህ እኛ ግብር የምንከፍለው ለሀገር ነው። ለፌዴራልም ከፈልን ለክልልም ከፈልን ለሀገር ነው የምንከፍለው እና ህጉ ደግሞ የሚደግፈን እኛ በፌዴራል መንግስት ተመዝግበን ግብሩን እንድንከፍለው እና እንደዚህ አይነት ይሄ ሚስሊዲንግ የሆኑ ኢንፎርሜሽኖችን ይዘው በመካሄዱ ስራዎች ላይ ክፍተቶች ላይ የምንጠይቃቸውን አገልግሎቶችን በምንፈልገው መልኩ እንዳናገኝ ቀልጣፋ የሆነ አገልግሎት እንዳናገኝ እየረዳ እያመጣ ነው። በገቢ አሰባሰብ ሂደቱ ግብር ከፋዮች የሚያነሷቸውን ችግሮች በዘላቂነት በመፍታት የገቢ ሰብሳቢው መስሪያ ቤትም ችግሮችን በቅርበት በመለየት መፍትሄ መስጠት ከቻለ የገቢ አሰባሰቡን ውጤታማ ለማድረግ ትልቅ አስተዋጽኦ ያደርጋል። ግብር ከፋዮቹ በመድረኩ ያጋጠማቸውን ችግሮች አንስተዋል፣ ምላሽም ተሰጥቶባቸዋል። እኛ ነጋዴዎች ነን፣ የራሳችን ስራ አለን። ከተለያየ ቦታ ሄደን እቃ እንገዛለን። አንድ ሱቅ ውስጥ ስራውን የሚሰራ ሰው እኛ ደረሰኝ ከቤቱ ሄደን እቃውን ገዝተን ከፍለን ካመጣን በኋላ ያደረሰኝ ህጋዊ ባይሆን እኛንን ነገር የምናጣራበት ምንም መንገድ የለም። ይሄ ነገር ቀጥታ ነጋዴው ላይ እየሄደ አፌክት ያደርገዋል እና እና ሌላ መንገድ ቢኖር ወይም ነጋሪውን እንደ ቀጥታ ያንን ነገር እንዳጭበረበረ እንዳይታይ የሚደረግበት መንገድ ቢሆን። አንደኛ የካሽ ሬጅስተር ማሽን ለማግኘት በጣም አስቸጋሪ ሆኗል። ማግኘት ብቻ ሳይሆን ካሽ ሬጅስተር ማሽን ከተበላሸ ለማስጠገን ጭራሽም አስቸጋሪ ሆኗል። በስራችን ላይ እንቅፋት እየፈጠረ ስለሆነ ይሄ ቅርንጫፋችሁ ከሚመለከታቸው አቅራቢ ድርጅቶች ጋር ተነጋግሮ ለዚህ መፍትሄ ቢፈልግንን ለስራችን አመቺ ሁኔታ ሊፈጠር ይችላል የሚል አስተያየት አለኝ። ሌላው ቅድም በቀረበው ፕሬዘንቴሽን ላይ የጫኝና አውራጅ ሰነዶች ሊሰሩ የሚችሉበትን መንገድ አንደኛ ህጋዊ ሆነው በማህበር ተደራጅተው ሌጋል ኢንቲቲ ያላቸው ሰነድ ያላቸው የጫኝና አውራጅ ማህበራት አሉ። በዛም የሚጠቀም አለ። እንዲሁም ደግሞ የሌላቸው አለ። የሌላቸውን በምን ሰነድ መጠቀም እንዳለብን ለሁላችንም ክላሪፋይ ብታረጉልን ጥሩ ነው የሚል አስተሳሰብ ነው ያለኝ። ድርጅታችን ግዢዎቹን በኦንላይን ነው ገቢና ወጪውን በኦንላይን ነው የሚያሳውቀው። ነገር ግን በዚህ ሂደት ውስጥ ኦንላይን ላይ ስናሳውቅ አንዳንድ የግዢ ሰነዶቻችንን ኦንላይን አልቀበልም ይለናል። ያም ምክንያቱም የግዢ የፈጸምንበት ድርጅት ወይም ግ የፈጸምንበት ቦታ ካሽ ሬጅስተር ማሽኑ በሲስተም ያልተመዘገበ ነው ተባለ። ይህን ነገር ወደዚህ ወደ ቅርንጫፍ ጽህፈት ቤቱ አምጥተን በማመልከቻ አቅርበን መፍትሄ ሳያገኝ እንደውም በኦዲት ላይ ሁሉ ተዘሎብን ያ ወጪ ውድቅ ሆኖብናል እና አሁንም ያ ችግር እንዳለ ነው። እነዛ ካሽ ሬጅስተር ማሽኖች ግማሹ በክልል የተመዘገቡ ናቸው፣ ግማሹ በፌዴራል መሰለኝ እና ብቻ በሁለቱም በኩል ቢሆን እነዛ ካሽ ሬጅስተር ችግሮች እስካሁን አልተፈቱ። ይሄንን ደግሞ በኃላፊነት ግብር ሰብሳቢ መስሪያ ቤቱ ኃላፊነቱን ወስዶ ማረም ሲገባ እስከ ዛሬ ድረስ አልታረመም እና አሁንም ለዚህ ከመድረኩ መስ እንዲሰጠኝ እጠይቃለሁ አመሰግና እስከ የደረሰኝና የዚህ እጅ በእጅ ደረሰኝ ጉዳይ በጣም አሰልቺ ታካሽ የሆነበት ሁኔታ ነበር። ማንኛውም በየሰፈሩ በየቀበሌው በየወረዳው እያተመ ደብል ያትማል። አንዳንዱ ያልተፈቀደለት እያተመ ሀገርን ሲያምሱ የምናይበት ሁኔታ ጀስት አትሊስት ሀይ ማለት አለብን። እያስቆምን ያለነው ነው፣ ሂደት ነው። ቅድም ያነሳቸኋቸው ችግሮች እንዳሉ ሆነው ግን ያንንም የሪፎርም አካል አድርገን እየሰራንበት ያለነው ሂደት አለ። ቶታሊ ደግሞ ሲስተሙን እያስተካከልን ነው። ኦልሞስት በዚህ ዓመት የተወሰነ ተግባር ላይ እንሰራለን ብለን እናስባለን። እንደምታውቁት የሽያ የመስገቢያ ሲስተም የተጀመረ 2021 አካባቢ የተጀመረ ነው። ግን ከዛ በኋላ አብዴት የተደረገ ነገር አለ። በተለያየ መልኩ ያ ሲስተም እስከ ዛሬ ድረስ አድርሶናል። ያንን ሲስተም የእኛ ሲስተም የተለያየ ዳታ ራስ እንለዋለን። ኦርሴክታስ፣ የተለያዩ ነገሮች የምንጠቀምባቸው ነገሮች አሉ። ይሄንን ሁሉ እናንተን አክሰስ ለማድረግ ነው እናንተን አክሰስ እናደረግ ደግሞ እኛ ውስጣችን ደግሞ የምናስተካከላቸውን ደግሞ በተለያየ ጊዜ እያስተካከልን የምንሄድባቸው ነገሮች እንሄዳለን። ጥያቄው ይምጣ ይቅረብና ነው ያለን እስካሁን እያየን ያለ እያየን ጥያቄው ይቅረብ። በትክክል ሲስተም ላይ ያልገባ በዚህ ችግር ብቻ የመጣ ከሆነ ኮንሲደር እያደረግን ነው። መጀመሪያ ኦዲት ከመሄዱ በፊት ወደ ኦዲት ከመሄዱ በፊት ጥያቄ ቀርቦ መረጃውን እያያዝን እየፈቀድን ያለንበት ሁኔታ ስለሆነ ነው። ከዚህ በፊትም ብዙ ያየኑ ኮንሲደር ያደረግነው ነገር ስለሆነ ይቅረብ። ከዚህ በኋላ የተነጋገን እስከምንፈታው ድረስ ሲስተም ላይ ያለውን ችግር፣ ዲጂታል የሆኑ ነገሮች በርካታ ዲጂታል የሆኑ ነገሮች ኢኒሽቲቮች አሉ። አሁን በቀጣይ ያው ኢፋይሊንግ፣ ኢታክስ ተጀምረዋል። ኢክሊራንስ፣ ኢሬጂስትሬሽን፣ ሌሎች በርካታ ዲጂታል ኢኒሽቲቮች አሉ። በሀገር ደረጃ ማለት ነው እነሱ እነሱ እየተስተካከሉ በሚሄድበት ጊዜ አሁን ከታክስ ሃርሞናይዜሽን ጋር የሚነሱት ሌሎች ችግሮች ሁሉ የሚፈቱ ስለሆኑ በዛ ደረጃ፣ እስከዛው ድረስ ግን እየተነጋገርን የምንፈታ ይሆናል። ከታክስ ሃርሞናይዜሽን ጋር የተነሳው ከክልል ጋር እንፈታለን። እሱን አሁን አዳማና አዳማ ቅርንጫፍ ጽህፈት ቤትና ከክልሎች ጋር ብዙ ችግር የለም። በጣም የረዥም ጊዜ አብሮ የመስራት አብሮ ተቀናይቶ የመስራት የመግባባት እሴቶች አሉ። ከክልል ገቢ ሰብሳቢ መስሪያ ቤት ከፍትህ አካላት ጋር ብዙ ኤክስፔሪያንሶችም አሉ። ስለዚህ አሁን የጋራ ኤምኦዩ የፈረምነውም አለ አሁን በቀጣይ ይህንን በጋራ ተቀናይተን የምንፈታቸው ስለሆነ ይሄ አሳይመንታችን ነው። አሁን ችግሩ የእኛም ነው የባለድርሻም ነው የሁላችንም ችግር ነው። ይህን አምነን የገባንበት ስለዚህ የተነሱትን በግብአት ወስደን የምናስተካክለው ይሆናል ማለት ነው። መድረኩ በግብር ከፋዮች ይሁን በግብር ሰብሳቢው መስሪያ ቤት የሚነሱ የአሰራር የሕግና ሌሎች ክፍተቶችን በመነጋገር በቀጣይ መፍታት የሚቻልበትን ሁኔታ በማመቻቸት እንደ ሀገር የሀገር ውስጥ ወጪን በሀገር ገቢ ለመተካት የታቀደውን ዓላማ ለማሳካት በጋራ ለመስራት እቅድ የተያዘበት ነው። ይህንን የገቢ እቅድ ከማሳት አኳያ አሻራችን ማሳረፍ አለብን ከሚሉ አኳያ ዝግጅት ምዕራፍ ላይ ከፍተኛ የግንዛቤ ማስጨበጫ እና ውይይት እና የመግባባት ደረጃ ላይ የደረስንበት ሁኔታ ነው ያለው ማለት ነው። ሶ ያንም በዛ ልክ ካየን በኋላ እንግዲህ እንደ አደማ ቅርንጫፍ ጽህፈት ቤት የሰባት ኑር እቅድ አፈጻጸም ስናይ ከእቅዱ ኦልሞስ ወደ 13 ፐርሰንት የሚደርስ አፈጻጸም ላይ ደርሰናል ማለት ነው። ሶ ከዚህ አኳያ እንግዲህ ምንድን ነው በአገልግሎት አሰጣጥ የባለድርሻ አካላት ጋር ያሉ ችግሮች፣ ታማኝ ግብር ከፋዮች ጋር የተነሱ ጥያቄዎችን በምን አግባብ ጥያቄዎቻቸውን መፍታት አለብን የሚለውን ነገር አንደኛ፣ የተነሱ ጥያቄዎችን በጣም ጥሩና አስተማሪ ናቸው። እነኚህ በእኛ በተቋም ደረጃ የሚፈቱት ጉዳዮች ክክሊ የምፈታቸው ሁኔታዎች ነው ያለው። በሌላ አይነት መልኩ ደግሞ ከባለድርሻ አካላት ጋር ያሉትን ጉዳዮች ደግሞ ፕላትፎርም አለ የተዘረጋ ያንን ፕላትፎርም ተከትለን እሽዎችን ቦርሳይድ እያየ ማለት ነው። ከክልል ግብር ከፋዎችም ጋር እንዲሁም ደግሞ ከፌዴራል ግብር ከፋዎች ጋር የሚነሱ ጥያቄዎችን አይተን የምንፈታበት አግባብ ናለው አሁንም የታክስ ሕግ ተገዥነቱ እንዳይረጋገጥ ከሚያደርጉ ምክንያቶች አጋርና ባለድርሻ አካላት በሙሉ አቅማቸው ገቢውን በሚደግፍ መልኩ ስራ ላይ አለመገኘታቸው አሁንም አንዱ ችግር ነው። ስለዚህ ይህንንም ያሉትን የሚታዩትን ክፍተቶች ባለው በእንደዚህ አይነት የመማማሪያ መድረኮች በመገናኘትና ሀሳቦችን በመውሰድ ክፍተቶቹን በማሳየትና ለቀጣይ የታክስ ህግ ማስከበር የሚሰሩ ስራዎች ገቢውን በሚደግፍ መልኩ የጋራ ተግባቦትን በመፍጠር ለገቢው ድርሻ ከፍተኛ ሚና እንዲኖራቸው ማድረግ ነው። በጋራ በመስራት የጋራ ተግባቦት በመፍጠር ያለውን የታክስ ኢምፕሊሜንቴሽን የታክስ አተገባበሩን በወጥነት እንዲተገበር ማድረግ። የክልልና የፌዴራል ገቢ ሰብሳቢ መስሪያ ቤቶች በጋራ አንድ ላይ ሆነው የታክስ ህግ ተገዥነቱን ለማረጋገጥ የሚሰሩ ስራዎች ላይ በጋራ እንዲሰሩ በማድረግ እንዲሁም ደግሞ አሰራሩን በቴክኖሎጂ እና ሪሶርስ የተደገፈ ማድረግ እንደሚያስፈልግ ይህንን በማስረዳት ጭምር የጋራ ተግባቦት ለመፍጠር ለሀገር የሚገባውን ግብር ተገቢውን ግብር በወቅቱ ሰብስበን እየከፈልን በመሆናችን በእንደዚህ አይነት መድረክ ላይ ለህግ ተገዢ በመሆናችን ህግን አክብረን በመስራታችን ለሽልማትም አብቅቶናል እና ስለዚህ ብዙ ነገሮች ሶልቭ ያደርጋሉ፣ ብዙ ነገሮችን እንድናገኝ እንድንረዳ ያደርገናልና ለህግ ተገዢ መሆን ብዙ ነገሮች ብዙ ነገሮችን እንድንጠቀም ያደርገናልና እና ህጋዊ ያለመሆን ህገ ወጥ ስራዎች ላይ ተሳትፎ መገኘት ላላስፈላጊ ነገሮች ነው የሚዳርገው፤ ለእስር ለእንግልት፣ ለብዙ ነገሮች፣ ለክስ ፍርድ ቤት ለመመላለስ ብዙ ነገሮችን የሚካታልና ህገ ወጥ ስራ ለማንም አይበጅም ለሀገርም አይበጅም፣ ለድርጅትም ለግለሰብም አይበጅም። ስለዚህ ህጋዊ ሆኖ መስራት የተሻለ ነገርን ይፈጥራል፣ ሀገርንም ያሳድጋል ብለን እናምናለን። ትልቁ አላማችን ደግሞ ጎን ለጎን ደግሞ ምንድንወሱ አንዳንድ ጊዜ ከስተመሮች ብርም ኖሮ አገልግሎትን በአካባቢ በአቅራቢያ ቦታ ላይ ማታገኝበት ጊዜ ነበረ። ይህን ደግሞ ማለት በዛን ሰዓት አላማውም አንደኛ ለብረተሰቡ አገልግሎት እየሰጠ ጎን ለጎን ደግሞ ትርፋማ ሆነና ለሀገር የሚያስፈልገውን አስተዋጽኦ ማበረከት ነው። እና ከዛም ተሳክቶልናል። እኛ የማህበራዊ ኃላፊነት እንድመወጣትሙ ማለት በዛን ጊዜ በሆቴሎች ብዙ ባዳማ ላይ አልነበሩም፣ ተወሰኑ ናቸው የነበሩት። ያንን በማድረጋችን ደግሞ ለእኛም እንደ ትልቅ ኩራት ነው የሚሰማን። እና ለብዙ ሰራተኞች የስራ እድል ፈጥረናል። ለመንግስትም ደግሞ ብዙ የግብር በመክፈል የራሳችን ድርሻ የአዳማ ገቢዎች ቅርንጫፍ ጽህፈት ቤት የ2016 እና 2017 አጋማሽ የታክስ ህግ ተገዥነት ላይ በአካሄደው ምክክል ላይ ለገቢ አሰባሰቡ አስተዋጽኦ ያደረጉ ታማኝ ግብር ከፋዮች የእውቅናና የሰርተፍኬት ሽልማት ተበርክቶላቸዋል